ከፊታችን ማክሰኞ ጥር 3 እስከ 28 2015 ዓ.ም ምረት ለ6 ቀናት በኦሮሚያ ክልላዊ መንግስት በአሰላ ከተማ የኢትዮጵያ ከ20 ዓመት በታች አትሌቲክስ ሻምፒዮና በፌዴሬሽኑ አዘጋጅነት ይካሄዳል። ሰባት ክልሎች፣ አንድ ከተማ አስተዳደር 24 ክለቦችና ተቋማት በ606 ወንዶችና በ444 ሴቶች አትሌቶች በድምሮ በ1050 እድሜያቸው ከ20 ዓመት በታች የሆኑ ተወዳዳሪ አትሌቶች የሚሳተፉበት አትሌቲክስ ውድድር ለ11ኛ ጊዜ በአሰላ አረንጓዴው ስቴዲየም ይካሄዳል። በዘንድሮ የኢትዮጵያ አትሌቲክስ ሻምፒዮና ላይ ከ20ና ከ20 ዓመት በታች የሆናቸውን አትሌቶች ማሳታፍ ከፍተኛ የአትሌቲክስ ሕግ ጥሰት ስለሚሆን የትኛውን ማሳታፊ አካል በዕድሜ ተገቢነት ዙሪያ ከፍተኛ ትኩረት አድርጎ ለውድድሩ መቅረብ እንደሚገባው ፌዴሬሽኑ በበክሮትም አስታውቋል። ኢትዮጵያ በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ታሪኳ እንደሌሎቹ ሻምፒዮኖች ሁሉ ከስመጥር ሀገራት ተርታ የምትሰለፍ ሲሆን በሸኘነው የፈረንጆች 2022 በኮሎምቢያ ካሊ ላይ በተካሄደው ሻምፒዮናም በ19 አትሌቶች በሁለቱም ፆታ በአስር የውድድር ተግባራት በመሳተፍ ስድስት ወርቅ አምስት ብርና አንድ ናስ በድምሩ 12 ሜዳሊያዎችን በመሰብሰብ ከአለም አሜሪካና ጀማይካን ተከትላ በሶስተኝነት ከአፍሪካ ደግሞ በቀዳሚነት ማጠናቀቋ ይታወሳል የኢትዮጵያ እጅ ኳስ ፕሪሚየር ሊግ የሰባተኛ ዓመት የአንደኛ ዙር ማጠቃለያ ውድድር ትላንት በድሬዳዋ ከተማ መካሄድ ጀምሯል። በውድድሩ ላይ ዘጠኝ ክለቦች የሚሳተፉ ሲሆን ትላንት በተደረጉ ጨዋታዎች ኮልፌ ቀራኒዮ ክፍለ ከተማ ፌዴራል ማረሚያ ቤቶችን 2418 እንዲሁም ቂርቆስ ክፍለ ከተማ ከምባታ ዱራሜን 3919 በሆነ ውጤትም አሸንፏል። ውድድሩ ለቀጣይ 13 ቀናት ሲከናወን 20 ጨዋታዎች እንደሚደረጉበትም ተገልጿል። እስከ አምስተኛው ሳምንት ባሉት የኢትዮጵያ እጅ ኳስ ፕሪሚየር ሊግ ደረጃ ቂርቆስ ክፍለ ከተማ በመሪነት ቦታ ላይ ሲቀመጥ መቻልና ኦሜድ ተከታዩን ደረጃም ይዘዋል። የኢትዮጵያ እግር ኳስ ተጫዋቾች የዝውውር መስኮት ትናንት ሲጠናቀቅ ሲዳማ ቡና የተከላካይ ና የአጥቂ ስፍራ ተጫዋቾችን አስፈርሟል። በአሰልጣኝ ስዩም ከበደ የሚመራው ሲዳማ ቡና የተከላካይ ስፍራ ተጫዋች የሆነን ደስታ ደሙን ከቅዱስ ጊዮርጊስ ሲያስፈርም ጋናዊውን አጥቂ ፒልፓጃን በአንድ ዓመት ውልም አስፈረሙን ገልጿል። ኢትዮ ኤሌክትሪክ የሚያማካኝ ስፍራ ተጫዋች የሆነን ነጻነት ገብረመድህንን አራተኛ ክለቡ ፈራሚ አድርጎ ወደ ቡድኑ መቀላቀሉም ታውቋል። ክለቡ የተከላካዩ ማቲያስ ሉንጉ ውል በአንድ ዓመትም ሲያራዝም ከአራት ተጫዋቾች ጋር በስምምነት መለያየቱም ተገልጿል። በሌላ የዝውውር ዜና ለገጣፎ ለገዳዲም ሁለት ተጫዋቾችን ማስፈረሙ ታውቋል። የቀድሞ የጅማ አባ ጅፋር ተጫዋቾቹ ኤልያስ አታሮና ተስፋዬ ነጋሽ ክለቡን የተቀላቀሉ ተጫዋቾችም ናቸው። የኢትዮጵያ ብሔራዊ ቡድን አልጄሪያ ላይ በተደረገው ሶስተኛው የቻን ውድድር ተሳትፎ ከምድቡ ሳያልፍ ጉዞ ተቋጭቶ መመለሱ ይታወቃል። ብሔራዊ ቡድኑ አልጄሪያ በነበረበት ወቅት የኢትዮጵያ ብሔራዊ ቡድን ትጥቅን ሲቆጣጠሩ የነበሩት አቶ ሀይሉ ነጋሽ ከካፍ ቲቪ ጋር ቆይታም አድርገዋል። አቶ ሀይሉ እግር ኳስን ስለሚወዱ ብቻም የሚሰሩት ስራ ስለመሆኑ ነው ለካፍ የገለጹት። ስሜ ሀይሉ ይባላል። ሀይሉ ብቻው የኢትዮጵያ ብሔራዊ ቡድን ኬት ማናጀር በኢትዮጵያ ብሔራዊ ቡድን ወደ ከአራት ዓመት በላይ ቆይቻለሁ። በነበረው አጋጣሚ ብሔራዊ ቡድን የነበረ አንድ ልስል ሰው ነበር። በሆነ ምክንያት ሲያደርግ እኔ በዛ ምክንያት ገባውኝ ዛ ተጠራው። ከዛም በኋላ ስራውን ማካሄድ ችያለሁ። በጣም ደስ የሚል ስራ ነው። ኳስ እወዳለሁ። ከጣም የሆነው ኳስ ስለምወድ በዛውም ስራው ደስተኛ ነው የምሰራው አጋጣሚ ካምቢሮን አፍሪካ ዋንጫ ያለፍንበት አጋጣሚ በጣም ደስተኛ ዋንቁበት ነው። ምንም ምስጢር የለም ኦፕን ስራ ምን ትክክል ሚነሳቸው የሆነ ምንም ምስጢር የለውም። ቢያንስ ከብሔራዊ ቡድን ጋር ወደ አንድ 15 ሀገር ከሄድኩባቸው ሀገር አልጄሪያ በ2023 የአፍሪካ ሀገራት ሻምፒዮና ሮ ፍጻሜ ውድድር አልጄሪያ ና አይቮሪኮስት በኔልሰን ማንዴላ ስቴዲየም ዛሬ ጨዋታቸውን ያከናውናሉ። ሁለቱም ቡድኖች በስፔን የንጉሡ ዋንጫ ሪያል ማድሪድ እና አትሌቲኮ ቢልባኦ ግማሽ